ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በዓፄ ፋሲል አብያተ መንግስታት የተሰራው እድሳት ቅርሱን ከነበረበት የመፍረስ አደጋ የታደገ መሆኑን የጎንደር ዓለም አቀፍ ቅርስ አስተዳደር አስታወቀም። ሀገር በቀል እውቀትን በመጠቀም ቅርሱ ታሪካዊ ይዘቱን ሳይለቅ ጥገና መከናወኑ ነገ ለሚሰሩ የቅርስ ጥበቃ ስራዎች መሰረት የሚጥል መሆኑም ተገልጿል። ዳንኤል ወርቄ እንደሚከተል ያቀርበዋል። ጎንደር ከተማ ካላት የቅርስ ብዛት አንፃር በጎብኚዎች ዘንድ የቅርስ ከተማ የሚል ስያሜ የተሰጣት እንደሆነች የጎንደር ከተማ ዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታውን ስዩም ያነሳሉ። ይህን ስያሜ ለማግኘት አጠር ሲል በሁለት መቶ ሜትር እና ገፋ ሲልም በሁለት ኪሎ ሜትር ልዩነት ቅርስ የሚገኝባት ከተማ ናት ይላሉ። በርካታ ቅርሶች ያሉባት ከተማ ናት። እነዚህ ቅርሶች እንግዲህ በሶስት መደብ ከፍለናቸዋል። አንደኛ በዓለም አቀፍ ቅርስ የተመዘገቡ ቅርሶች፣ በአገር አቀፍ ደረጃ የተመዘገቡ፣ በጎንደር ከተማችን ደረጃ ደግሞ የተመዘገቡ። ስለዚህ በዩኒስኮ በ1979 እንደ አውሮፓያን አቆጣጠር የጎንደር ዓለም አቀፍ ቅርስ በዩኒስኮ ሲመዘገብ ሲያስመዘገባቸው ዘጠኝ ቅርሶች ናቸው። የጎንደር ኪነ ሕንፃ አሰራር ለየት የሚያደርገው ከአንድ ወጥ ፍልፍል ድንጋይ ሳይሆን ትንንሽ ኩረቶችን በመደርደር የተሰሩ መሆናቸውን አቶ ጌታሁን ይናገራሉ። ይሁን እንጂ የጎንደር አብያተ መንግስታት በተለያዩ ምክንያቶች ለጉዳት ተጋልጦ ቆይቷል። አሁን የአፄ ፋሲለደስ አብያተ መንግስታት በተሰራለት እድሳት ዳግም ውልደት እንደሆነለት አቶ ጌታሁን ጠቅሰዋል። ምስጋና ይህን ኢኒሽቲቭ ለወሰዱ አካላት ከመፍረስ ድኖ ዳግም ውልደት ማለት ነው። በአዲስ መልክ ያገኘንበት እድል ነው እና አሁን ይህን ጥገና አጠናቀን ወደ ሙሉ ጉብኝት የመጣንበት ወቅት ነው ያለ ስለዚህ፣ 11ኛው ሰዓት በመጥፎ ሰዓት ላይ የተደረሰ የድረሱልኝ ጥሪ ነበር። ጥሪውም መልስ አግኝቶ በዚህ መልክ ተገኝተናል። ቅርሱን ሀገር በቀል እውቀትን በመጠቀምና ታሪካዊ ይዘቱን ሳይለቅ ጥገና መከናወኑን የጎንደር ዓለም አቀፍ ቅርስ አስተዳዳሪው አብራርተዋል። ቅርሱን ለመጠገን የሚውሉ ግብዓቶችን ከተለያዩ አካባቢዎች በማምጣት የተሰራ መሆኑንና ነገ ለሚሰሩ የቅርስ ጥበቃ ስራዎች መሰረት የሚጥል መሆኑን ገልጸዋል። በሀገር በቀል እውቀት በነበሩ ባለሙያዎች ማተሪያሎችን ሳናዛባ ሳንቀላቅል የተጠገነ ጥገና አንዱ አገኝ ነው የምንለው ጥቅም ነገ ተሞክሮ ለማዘጋጀት ከዚህ ያለው ቅርስ እና እንደ ከተማ በርካታ ቅርሶች አሉ፣ ያልተጠገኑ ይህን ተሞክሮ ምን እንደ አገርም እንደ ክልልም እነዚህ ሰዎችን እንደ እውቀት ሽግግር የተደረገበት ጥገና ነው። ለጉብኝት ክፍት የተደረገውን የጎንደር አብያተ መንግስታት፣ ሁሉም ሊጎበኘውና ሊጠብቀው እንደሚገባ አቶ ጌታሁን ገልጸዋል። በጎንደር ከተማ እየተከናወኑ ያሉ የልማት ስራዎች የጎንደርን ለውጥና የመነሳት ዘመን የሚያሳዩ መሆናቸውን የከተማዋ ነዋሪዎች ተናገሩ። የልማት ስራዎቹ የከተማዋን የቱሪዝም እንቅስቃሴ የሚያሳድጉ መሆኑን የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ገልጿል። የአየ ፈንቴ ተጨማሪ ዘገባ አለው። ከተቆረቆረች ከ400 ዓመታት በላይ እድሜ ያስቆጠረችው ጎንደር ከተማ ከ250 ዓመታት በላይ የኢትዮጵያ መዲናውን አቆይታለች። በስልጣኔ ዘመኗ የአጼ ፋሲል አብያተ መንግስታትን ጨምሮ ሌሎች የቱሪዝም መዳረሻ ኪነ ህንፃዎችን በመገንባት መንግስታቱ የታሪክ አሻራቸውን አስቀምጠዋል። በስልጣኔ ዘመኗ የተከናወኑ ተግባራትን የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታውን ስዩምና አስጎብኝ ሙልቀን ተገኘ እንዲገልጹታል። አጼ ፋሲሌን ስለሰሩ አፄ ዮሐንስ የራሳቸውን ስራ ሰርተዋል። አፄ እያሱ የራሳቸው ይሄ ደግሞ የተለየ ነው የሚያደርገው በአንድ ኢንክሎጀር የራሱን ቤተ መንግሥት ራሱን እየሰራ ማስሄድ ማለት ሌላ አንዱ ታሪክ ነው ማለት። ለጋሲያችን ጥሩ ነው ነው ከዚህ ለጋሲ መውረስ መጠቀም ያለብን እኛ የኪነ ህንጻም የኪነ ጥበብም የኪነ የእደ ጥበብም አጠቃላይ የጥበብ ዘሮች በሙሉ በግቢ ውስጥ የነበሩበት ትምህርት ቤት ነው፣ ሙዚየም ነው። ይሄ ማለት ያ ስልጣኔ እነዚህ አይነት ኪነ ህንጻ ጥበቦች፣ የስነ ጽሁፍ የስነ ስዕል ጥበቦች ትልቅ ነገር አምጥተውልናል። ይሄ የምናየው ስልጣኔዋ አሁን ደግሞ መልሶ እንዲመጣ የድሳቱም እንዲሁም የጎንደር ማህበረሰብ ተባብሮ ማስቀጠል ይገባል ማለት ነው። በመናገሻዋ ከተማ ለበርካታ ዓመታት ታሪኳን የሚመጥን ስራዎች ባለመከናወኑም ከተማዋ በልማት ተራቁታ ቆይታለች። አሁን ላይ ለከተማዋ የልማት እንቅስቃሴ የተሰጠው ትኩረት አስደሳች መሆኑን በከተማዋ ያገኘናቸው ሰዎች ይገልጻሉ። ሙንጌታ ፈንታሁን እባላለሁ። ከበፊቱ አሁን ትልቅ መነቃቃት አለው ጎንደር። አሁን እየታደሰች ነው ያለ ጥሩ ነው ያለችው ጎንደር ጎንደር የምታሰኝ ይሆናለች። ካየዋት ፋሲል ግንብን ያየሁት በጣም ጥሩ እይታ ገብተህም ውጡ ውጡ አቅጣጫ ነው ያለው። ደስ የሚል ነው። ስሜ አባ ሄኖክ እባላለሁ። ቱሪስቶችም አሉ፣ ብዙዎች ጎብኚዎች አሉ። ና ደስ ይላል። የጎንደር ትንሳኤ ብዙ ለውጦች አሉ። እውነት ለመናገር የአካባቢያችን ላይ ከተማችን ውብ ከተማ ናት። አሁን ለምናያቸው ነገሮች ሁሉ ብዙ ለውጦች አሉ። ከአብያተ መንግስታቱ ጥገና ባለፈ በከተማዋ እየተከናወኑ ያሉ የልማት ስራዎች ለቱሪዝም መነቃቃት ጉልህ ድርሻ ያላቸው መሆኑንም ባለሙያዎች ያነሳሉ። ጎንደር አሁን በኮሪደር ልማቱም በመገጭ ግድብም በተለያዩ ነገሮች የመነቃቃቱ ሁኔታ አለ። ጅምር ነው። አሁንም በተለይ በኮሪደሩ ምክንያት ያለ ያለውን ስራ ለቱሪዝሙ ቀኝ እጅ ነው። አሁን ደግሞ የነዚህ ነገር መታደስ ከተማዋም ላይ ያሉት አንዳንድ ኢንፍራስትራክቸሮች መሟላታቸው ጎብኚዎች በቀላሉ አክሰስ አድርገው ና ወደ ጎንደር እያንዳንዱን ሳይት አድሬስ አድርገው ጎብኝተው እንዲሄዱ ያደርጋል እና ትልቅ ፋይዳ ስላለው ነው። የቅርሱ ጥገናና በከተማዋ እየተከናወኑ ያሉ የልማት ስራዎች የጎንደርን የመነሳት ዘመን የሚያበስሩና ና ከፍታዋን የሚመልሱ መሆናቸውን የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ማርያም ካሳሁን አንስተዋል። ጎንደር ከነበረችበት ቦታ አሁን ወደ ማንሰራራት ዘመን ስራዎቹ እየተሰሩ ያሉበት ሁኔታ ነው ያለው። እንግዲህ የመገጭን ግድብ ወስደን ካየን በስራዎቹ ሊቆጠር በሚችል የጊዜ ቆይታን ያሳለፈ አሁን ደግሞ ትኩረት ተሰጥቶት ስራ እየተሰራ ያለበት ጥሩ አፈጻጸም ላይ ያለ ነው። የአዘዙ አርበኞች መንገድን መውሰድ እንችላለን። ለረዥም ጊዜ የቆየ አሁን ትኩረት ተሰጥቶት ደግሞ በጥሩ አፈጻጸም ላይ ያለ። ይሄ ብቻ አይደለም፤ የኮሪደር ልማታችን የቆየች ከተማ ከመሆኗ ጋር በተያያዘ አፍርሶ የመስራት ያክል ነው ጎንደር ላይ እየተሰራ ያለውና ይሄ ማህበረሰቡ ላይ የፈጠረው ስሜት በጣም የተለየ ነው። እነዚህ የልማት ስራዎች የቱሪዝምን እንቅስቃሴ ይበልጥ የሚያሳድጉ መሆኑንም ኃላፊዋ ገልጸዋል። በተለይ ከቱሪዝም ጋር ስናስተሳስረው ከተማዋን ከፍ የሚያደርጉ የሚያስውቡ፣ የቱሪዝም ፍሰቱን የሚጨምሩ ስለሆነ እነዚህን ደግሞ አቅም አድርጎ ማስቀጠልና እነዚህን ስራዎች መስራት የሚጠበቅብን ነው የሚሆነው። ጎንደር ከመሞሸር ባለፈ ከፍ ያለ ዘመን ላይ ልትደርስ የምንችልበትን ሁኔታ የምንፈጥርበት ስለሆነ እነዚህ ልማቶች ለጎንደር በጣም አስፈላጊ ብቻ ሳይሆን የሕልውና ጉዳይ ናቸው። የከተማዋን ልማት ለማሳለጥ እየተከናወነ ባለው ተግባር ማህበረሰቡ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም መምሪያ ኃላፊው አመላክተዋል። በተያዘው የትምህርት ዘመን ለሚሰጠው የስድስተኛ ና ስምንተኛ ክፍል ክልል አቀፍ ፈተናዎች በጭ ዝግጅት እያደረጉ መሆኑን በደባር ከተማ የሚገኙ ተማሪዎች ተናገሩም። ተማሪዎችን በስነ ንቦና ና በትምህርት ዝግጅት ለማብቃት ጥረት እየተደረገ መሆኑን በሰሜን ጎንደር ዞን የደባር ከተማ አስተዳደር ትምህርት ጽሕፈት ቤት አስታውቋል። ደረጃ ደርበው እንደሚከተል ያቀርበዋል ኤልያስ ደሴና አጸደው ቤ የስድስተኛ ና ስምንተኛ ክፍል ተማሪዎች ናቸው። ተማሪዎቹ የ2018 ዓመተ ምህረት የስድስተኛ ና የስምንተኛ ክፍል ክልል አቀፍ ፈተና ተፈታኝ እንደመሆናቸው ዝግጅት እያደረጉ መሆኑን ተናግረዋል። የትምህርት አሰጣጡ በጣም ጥሩ ነው። ቱቶሪያልም ላይብራሪም በደንብ እያገዙነ ነው መምህሮቹም ጥሩ ላይ ናቸው። የትምህርት አሰጣጥ ሂደቱ በጥሩ ሁኔታ ላይ እየተከናወነ ሲሆን መምህሮች የተለያዩ ቲቶሪያሎችን እየሰጡን የተለያዩ ድጋፎችን እያደረጉልን ሲሆን እናም ጥሩ ውጤት ለማምጣት እንጠብቃል። ተማሪዎችን በእውቀትና በስነ ልቦና ለማብቃት የተለያዩ ጥረቶችን እያደረጉ እንደሚገኙ የደባርቅ ቅዱስ ሚካኤል አንደኛ ደረጃ ትምህርት ቤት መምህራን ይናገራሉ። በዚህ አመት እስካሁን ከነበረው መቶ ፐርሰንት እንዲያልፉ ለማድረግ ከፍተኛ ጥረት እገዛ በተለይ ሕፃን ከመሆናቸው አንጻር በስነ ልቦና በአካልም የተለያዩ ጫና እንዳይደርስባቸው በተለያየ መንገድ እናግዛቸዋለን። ሁሉ ጊዜም ዝግጅታችን ለዚህ ትምህርት ቤት አንድ መምህር ለስምንተኛ ክፍልና ለስድስተኛ ከመቶ ሀያ እስከ ሁለት መቶ ወርክሽት ማዘጋጀት እንዳለበት ተዘጋጅቶ ሁሉ ጊዜም በቲቶሪያል ድጋፍ ቅዳሜና እሁድ በመስጠት የሚያስተምር መምህር ነው። በክልል አቀፍ ፈተና ውጤት የሚያስመዘግቡ ተማሪዎችን ቁጥር ለማሻሻል እየተሰራ ነው ያሉት የደባርቅ ከተማ አስተዳደር ትምህርት ጽህፈት ቤት ምክትል ኃላፊ አቶ ጀማል ሲሳይ ናቸው። በ2017 ዓ ም እንግዲህ ስድስተኛ ክፍል 85.9 ነው የማሳለፍ መጠኑ፣ ስምንተኛ ክፍል 74.5 ፐርሰንት አካባቢ ነው ያለፈና በዚህ ዓመት ይህንም የሰራ ነው። በተለይ 2017 አሁንም ጉድለታችን ለመሙላት አሁን ጠንክረ መስራት አለብን። በተለይ በተለይ ስምንተኛ ክፍሎች 50% የሚያመጡ ተማሪዎቻችንን ወደ ዘጠና ፐርሰንት ማድረስ አለብን ብለን ነው እኛ ክልል እየሰራ ነው ያለ። በባለፈው አመት የክልል አቀፍ ፈተና የተሻለ ውጤት ያስመዘገቡ ተማሪዎችን በማበረታታት በተማሪዎች ዘንድ መነሳሳትን ለመፍጠር ተሞክረዋል ብለዋል። ብልጫ ውጤት ያሳዩትንም በወላጆቻቸው ፊት ስለሸለምናቸው እነዚህ ልጆች ለ2018 ዓመተ ምህረት የተሻለ የ8ኛ ክፍልና ስድስተኛ ክፍል ቅድመ ዝግጅት አድርገን የተሻሉ ተማሪዎችን ለማሳለፍ ጥረት እናደርጋለን። በዘንድሮ ዓመት ክልል አቀፍ ፈተና በስድስተኛ ክፍል 6200ና በ8ኛ ክፍል 4800 ተማሪዎችን ለማስፈተን መታቀዱን ከትምህርት ጽህፈት ቤቱ የተገኘው መረጃ ያመለክታል። በማህበር ተደራጅተው ውጤታማ በመሆናቸው የደረጃ ሽግግር ማድረጋቸውን በደባር ከተማ በጋራጅ ስራ ላይ የተሰማሩ ወጣቶች ተናገሩ። በ2017 በጀት ዓመት ለ423 ኢንተርፕራይዞች የደረጃ ሽግግር ማድረጉን የሰሜን ጎንደር ዞን ስራና ስልጠና መምሪያ ገልጿል። ያየፈንቴ እንደሚከተል ያቀርበዋል። በሰሜን ጎንደር ዞን ደባርቅ ከተማ በተለያየ ጊዜ የስራ እድል ተፈጥሮላቸው በተለይም በሀምሳ ሺህ ብር ካፒታል በመነሳት ሲሰሩ የቆዩ ተጠቃሚዎች የደረጃ ሽግግር ተደርጎላቸው አሁን ላይ ካፒታላቸው አድጎ የተለያዩ ስራዎችን እየሰሩ ይገኛሉ። በተለይ የደረጃ ሽግግር ማድ ሰጠኝ ያ ነው ባላለሁ በብረታ ብረት ስራ ነው የተሰማራሁት። ሀምሳ ሺህን ነበር የተነሳሁበት ሞስት አሁን ላይ ቤትም እየሰራን ነው። በስራችን አምስት ስድስት ሰራተኞችም እያሰራን ነው። ድጋፍ አግኝተናል። ብድር አግኝተናል። ይሄ መስመር የሚባል በእነሱ አድርገን ነው ያገኘ ነው ይሄን ብድር አግኝተናል። ከአነስተኛ ወደ መካከለኛ መካከለኛ ላይ ነው የሚሰማን ያለ ነው ማዕረግ ዘመን ሲሆን ይባላሉ የድርቻ ሲስ ደግሞ ማዕረግ ይሻረግ ና ጓደኞቻቸው አጠቃላይ የብረታ ብረት ሽርክና ማህበር በመስራት ላይ ያለን ሰዎች ነው። በሃምሳ ሺህ ወር ነበር የጀመርነው። አሁን ላይ ካፒታላችን ከፍ ብሏል። የገቢያ ትስስር እየተደረገልና በእነሱ አማካኝነትም አሁን ያለንበት ሁኔታ በስራችን አንድ ሰባ ሰዋሉ ለእነሱ የስራ ዕድል ፈጥረን ከነሱ ጋር እየሰራ ነው ያለው አብረን። ሙያዬን ለሌሎች እያጋራው የተሻለ ኑሮ እየኖርኩ ነው። እኔንም ቤተሰቤንም እየረዳው ነው። በካፒታል ደረጃ አሁን ላይ ቢያንስ አንድ አምስት መቶ ሺህ ብር ደርሰናል። በደረጃ ሽግግር ባደረጉ ኢንተርፕራይዞች የስራ ዕድል የተፈጠረላቸው ወጣቶች በበኩላቸው በአገኙት ስራ ደስተኛ መሆናቸውንና ተጠቃሚ የሆኑ ሙያንም እየተማሩ እንደሚገኙ ነግረውናል። ስሜ አደሞገስ ይባላል። ይሄን ስራ የሰራሁት ብዙ ጊዜ ነው ይስራ ያው ደስ ነው የሚል አብዛኛው ጊዜ በቃ በዚህ ስራ ራሴን አግኝቻለሁ አብዛኛው አሁን ካለውበት ስታንዳርድ ደረጃና ይህን ስራ ከመጀመሪያ በፊት የነበረው የተለያየ ገጽታ ነው ያለው ስሜ አቤል አስምር ይባላል አሁን ላይ እሱ ወንድሜ ባር በመክፈቱ ነው የመሱ ተጠቃሚኛለሁ ከሱ ሙያ እየለመድኩ ነው ሙያውን ሰርቼ አሁንም የራሴ ንግድ ለመክፈት ሞክራለሁ። የደባር ከተማ አስተዳደር ስራና ስልጠና በ2017 በጀት ዓመት 84 ኢንተርፕራይዞች የብድር አቅርቦት እንዲያገኙ በማመቻቸት የደረጃ ሽግግር ማድረጉን የጽፈት ቤት ኃላፊው ልዑል መስፍን ገልጸዋል። ጽፈት ቤቱ በ2018 በጀት ዓመት ለ449 ኢንተርፕራይዞች የደረጃ ሽግግር ለማድረግ እየተሰራ መሆኑንም ኃላፊው ጠቅሰዋል። ካሸጋገር ናቸው አኳያ ለ20 ኢንተርፕራይዝ ብድር አቅርቦት አድርገናል። ለእነዚህ ኢንተርፕራይዞች ደግሞ ወደ 12 ሚሊዮን ብር በላይ ብድር እንዲያገኙ አድርገናል። 449 ደረጃ ሽግግር ለማድረግ አቅደናል። በሰሜን ጎንደር ዞን በ2017 በጀት ዓመት ከ247 ሚሊዮን ብር በላይ የብድር አገልግሎት ማቅረቡን የዞኑ ስራና ስልጠና መምሪያ ምክትል ኃላፊ ደግፈው ተከለ ገልጸዋል። በ2017 በጀት ዓመት ለ423 ኢንተርፕራይዞች የደረጃ ሽግግር መፈጸሙን አንስተው በ2018 በጀት ዓመት ከ560 በላይ ኢንተርፕራይዞችን ለማሸጋገር እንደሚሰራ አብራርተዋል። 247 ሚሊዮን ብር በላይ ለተለያዩ ወጣቶች የብድርና አማራጭ በመፈለግ በመስጠት ወጣቶችን ተጠቃሚ ለማድረግ ጥረት አድርገናል። በ2017 በጀት ዓመት ወደ 423 የሚሆኑ ኢንተርፕራይዞችን የደረጃ ሽግግር አድርገናል። እነሱም አሁን አስፈላጊውን የድጋፍና ክትል የተደረገው በዚህ በጀት ዓመት ደግሞ ወደ አምስት መቶ ስልሳ ና ህዛ በላይ የሚሆኑ ኢንተርፕራይዞችን የደረጃ ሽግግር ለማድረግ እቅድ አቅደን እየፈጸምን እየተንቀሳቀስን ያለብንበት ነው። አሁን አጠቃላይ የድጋፍ ማዕቀፎቹ ተለይተው እቅድ ተዘጋጅቶ መምር ተመድቦ የድጋፍና ክትል ስራው የተጀመረበት ሁኔታ ያለው ማለት ነው። በዞኑ ለ2018 በጀት ዓመት የስራ እድል ተጠቃሚዎች ከ160 ሚሊዮን ብር በላይ ብድር ለማቅረብ እንደሚሰራም ጠቁመዋል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ለአብረውነታችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን።